ሰፍቶ ቀና አንድ አድርጎኛል፣ እየቃተተ ሞቶ በህይወት አቁሞኛል። አልችልም የእርሱን ፍቅር መዘርዘርና ማውራት፣ ውለታውን ለመግለጽ የለኝም ብርቱ ቃላት። አይሰለቸኝም ከቶ ውዳሴ መዝሙር ቅኔ፣ ብዙ ነው ያረገልኝ እግዚአብሔር። በዘመን አንድ ሰውዬ ነፍስ ያጠፋል። ከኔ ጋር ናችሁ? ሰባት ሰው ይገላል። ስንት ሰው? ሰባት ሰው ገሎ ሊናዘዝ ካህን ጋር ይመጣል። እና አባቴ ሰባት ሰው ገደልኩ ይላቸዋል። ካህናት በነገራችን ላይ የእኛን ኃጢአት በሰሙ ቁጥር ወይ ጉድ ሲሉ የሚውሉ እንዳይመስላቸው፣ ለሐኪም በሽታ አዲስ እንዳልሆነ ለካህን ኃጢአት አዲስ አይደለም። እኛም አዲስ ነገር ኃጢአት አንሰራም። በነገር ምንም ክሬቲቭ እኳ አደለንም። ዝም ብለን የምንሰራው ያንኑ ነው። እና መጥቶ በቅርቡ የተሾሙ ገና አመት ያልሞላቸው ወጣት ቄስ ናቸው። ብዙ ኃጢአት ሰምተው አያውቁም። መጣና ይሄ ሰውዬ ሰባት ሰው ገደልኩ አላቸው። ደነገጡኝ አባት ገና መሾማቸውን። በስመ አብ ወወልድ ወመንፈስ ቅዱስ አደነጋገጣቸውን ሲያይ እኚህ ሰውዬማ ወስደው ለፖሊስ ነው የሚሰጡ ብሎ እሳቸውንም ገደላቸው። ስንቶኑ አሁን መናዘዝ ፈለገ። ድጋሚ ሌላ ካህን ጋር ሄደ። እንደ አረጋዊ ካህን ጋር ሄደና አባቴ ንስሐ ልገባ ነው አለ። ምንድን ነው አሉት ሰባት ሰው ገድያለሁ ገደልኩ ብዬ ሄጄ ለካህን ስናገር ሲደነግጡ ሳይ እንዳያጋልጡኝ ብዬ እሳቸውንም ጨምሬ ገደልኳቸው በድምሩ ስንት ሰው ገድያለሁ አላቸው ይህ ካህን ምን አሉ ይህማ ቀላል ነው ምንም ችግር የለውም አሉ ምክንያቱም ዘጠነኛ እንዳይሆኑ ምን ይሄ ምን ያሳስባል የኔ ልጅ ይህን ያስጨነቀ አይዞ ሰይጣን ነው የሚፈትንህ አንተ መጀመሪያ ጠበል ነው መጠመቅ ያለባሉት አንተ ላይ አድሮ ግደል ግደል የሚያሰኝ ሰይጣን ነው። ጠበል አጠምቀሃለሁ ና በል አሉት፣ እና ይዘው ሄዱ። ጫካ መሀል መሀል ላይ ሲደርሱ የሆነ ጉድጓድ አገኙ እና በገመድ ውረድ አወርድሃለሁ። ወርደህ ጉድጓድ ውስጥ ዋሻ አለች፣ ዋሻ ውስጥ ጠበል አለ። ይዘህ ትመጣለህ፣ አጠምቃለሁ፣ ትሄዳለህ አሉት። ደስ አለ እና ሄዱ። ጉድጓዱ ጋር ደረሱ። በገመድ አወረዱት። ከዛ ገብቶ ዋሻ ውስጥ ሲያይ ጠበል የለም ከዛ ተመልሶ ሲመጣ እኛ አባት ያንን ገመድ ሰብስበውታል። አንተ እዛው ነው መቆየት ያለብህ አሉት። አሰሩት ማለት ነው። አሁን ይህ ሰውዬ ውስጥ ሆኖ ይዝታል፣ ልውጣ ብቻ ይለህ። እኔ ከዚህ ጉድጓድ ከወጣው አንተ አንድ ቀን አታድርም ይለህ። እኚህ ካህን ዝም ብለውት ሄዱ። በማግስቱ ሙሉ ቀን ውሎ ማታ ሲመጡ አንዲት ዳቦና አንዲት ኮዳ ውሃ ይዘው መጡ። ይዝታል ልውጣ ብቻ ይላል። ያችን ዳቦ ረወሩለት በላ። ሰባት ቀን አስራ አራት ቀን ሀያ አንድ ቀን በቀን አንዴ እየመጡ ይሰጡታል። ይሳደባል፣ ይበላል። በቀን አንዴ ነው የሚበላው። ማለት ምን ማለት ነው ምመናን? ይሄ ሰውዬ ምን እያደረገ ነው እየጾማ ይገርማቸዋል። ወር ሁለት ወር ሲሆነው ስድቡ የቀነሰ የቀነሰ የቀነሰ መጥቶ አንድ ቀን ሲመጡ ምን አላቸው? አባ ነገ ሲመጡ ከዳቦውና ከውሃው ጋር መጽሐፍ ቅዱስ ይዘውልኝ ይምጡ አላቸው። እሺ አሉት። አሁን የሰውየ ቁጭ ብሎ ከኦሪት ዘፍጥረት ጀምሮ ማንበብ ጀመረ። ሲያነብ ልቡ ተሰበረ። እረ አባት ያለ እኔ ሰው ገደልኩ ብዬ ነው የተናገርኩት! የእኔ ኃጢአትማ ብዙ ነው እንዲህም አድርጌያለሁ እንዲህም አድርጌያለሁ ይላል። አይዞ እግዚአብሔር ይፍታ ይሉታል። ይሄዳል። እንዲህ እያለ ዓመት፣ ሁለት ዓመት፣ ሦስት ዓመት ሆነ። አንድ ቀን እኛ አባት ውሃና ኮዳቸውን ይዘው ዳቧቸውን ይዘው ሲመጡ ይሄ ሰውዬ እዛ ጉድጓድ ውስጥ የለም። ደነገጡ። ያው የእሱ ነገር አይታመንም ቤት በኩል ዞሮ ሊመጣ ነው ብለው ግራ ቀኝ ሲያዩ አባቴ ይፍቱኝ የሚል ድምፅ ሰሙ። ቀና ሲሉ ሰውየው አየር ላይ ነው ያለው። እግዚአብሔር ይፍታሉ፣ ተሰወረ በቅቷል። ምን ለማለት ነው? አባቶቻችን ካህናት ጹሙ፣ ጸልዩ፣ መጽውቱ፣ ስገዱ የሚሉን ሊያሰቃዩን ሊቀጡን አይደለም። ቤተ ክርስቲያን ሐኪም ቤት ናት እንጂ ፍርድ ቤት አደለች። ለኀጢአታችን ቅጣቱንማ ፍትሐ ብሔር ላይ ሄዳ አንብብ። ቤተ ክርስቲያን ጾሙን፣ ጸሎቱን፣ ስግደቱን የምትሰጠን ወደ ማን ልታቀርበን ነው? ወደ እግዚአብሔር ምመናን የተማር ነው። ለጠቅላላ ዕውቀት አይደለም። እዚህ ጉባኤ ላይ ቁጭ ብላችሁ ይህንን ትምህርት ሰምታችሁ ንስሐ ባትገቡ እኛ እንጠየቅ። የመዳን ቀን መቼ ነው? አሁን ነው። የመጽናናት ዘመን። አንድ ንጉሥ ነበረ ይባላል እና አራት ሚስቶች ነበሩት። እነዚህ አራት ሚስቶቹ ጋር ያ ንጉሥ ተጋባ፣ ሕይወቱን መመስረት ጀመረ። በጣም ጥሩ ሕይወት እየኖረ ነበረ። መጨረሻ ላይ ታመመ። ሊሞት የአልጋው ላይ ተኝቶ መጠባበቅ ጀመር። እና አራቱንም ሚስቶቹን ተራ በተራ እንዲጠሩለት አደረገ። የመጀመሪያውን ሚስቱን ያገባት በልጅነቱ ነው፣ እሷም ወደው እሱም ወደው። እየሰማችሁ ነው? ሁለተኛው ሚስቱ ቆንጆ ስለሆነች ነው ያገባት። ሶስተኛው ሚስቱን አስተዋይ ስለሆነች ነው ያገባት። እየሰማችሁ ነው? አራተኛውን ሚስቱን ደግሞ ያገባት ሌሎች ሰዎች ሌሎች ሴቶችን ሲያገቡ እሱም ማግባት እንደሚችል አውቆ፣ ስለዚህ እነዛን ሴቶች መጥራት ጀመር። የመጀመሪያ ሌሎችን ሴቶችን ሲያገባ ያገባትን ሴት ጠራትና እንዲህ አላት፣ በቃ የመሞቻ የሰዓት ስለቀረበ ብቻዬን መሞት ስለፈራው አብረሽኝ ሙች እና ያቺ አብሯት ዝም ብሎ ያገባት ሴት አረ፣ ለምን ብዬ አንተ ንጉሥ እንዳገባኸኝ ካወቀ እኮ ሌላም ንጉሥ ሊያገባኝ ይችላልና በቃ ቢያንስ ሌላ ንጉስ ሳገባ አልረሳህም። አንተ ብቻ አንሙት፣ አለችው። አዘነ። ሁለተኛው ሚስቱ እንድትመጣ አረገ። በጣም ቆንጆ፣ ልሞት ነው አብረሽ ሙቻ አላት። እንዴ ገና ማማር ስጀምር፣ ገና መዋብ ስጀምር፣ ገና ሰው ውበቴን አይቶ እንዲህ አይነትም ንግስት ነበረች መባል ስጀምር፣ በፍጹም አይሆንም። ይቅር፣ አንተ ብቻ አንሙት። ስለኔ ስለ እኔ ደምግባት ያዩ ሰዎች እሱ እኮ ነው እንደዚህ አስዋባት እያሉ ያደንቁሃል። አንተም ብቻ አንሙት፣ አለችው። ስንተኛዋ ሴት ናት እየሰማችሁ ነው ስንተኛዋ ሁለተኛዋ ሶስተኛዋ ደግሞ ስለ ሀብቱ ስለ ንብረቱ ብላ ያገባችሁ ደግሞ መጣች እሷም አብረሽ ሙች ስላት ኧረ ለምንድን ሀብትህን ተካፍዬ እንዲያውም ጥሩ የሆነ መንግስት ሌላ መሰርትና ያንተ ስም እሱን ያካፈለኝ ብዬ አስጠራልሃለሁ አለችው እና መጨረሻ ላይ ተስፋ ቆርጦ በቃ ማንም አብሮኝ አይሞትም ማለት ጀመረ ግን ስንተኛ ሚስት ቀረዋለች ያቺ ሚስቱ ድሮ በልጅነቱ ያገባት ስትወደው የወደዳት በጣም ይፈቃቀሩ የነበሩ ናቸው። ሶስቱ ሲመጡ ግን አሁን ጣል ጣል አድርጓት ሶስቱን ጥለውት ሲወጡ ያቺ ሚስቱ ገባችና እኔ አብሬ እሞታለሁ አለችው። እኔ አብሬ እሞታለሁ፣ ችግር የለም እና ያ ንጉስ በጣም ተጸጸተ። ንጉሱ ክርስቶስ ነው። ክርስቲያኖች፣ ንጉሱ ክርስቶስ ነው። ምሳሌነቱ ሀብቱን ንብረቱን ብሎ ያገባው ደግሞ ማለት አንዳንዶች ክርስቶስን የምንፈልገው ስለሚያረግልን መልካም ነገሮች እና፣ አብራችሁ ይሞቱ ሲል ግን ጥለነው ነው ያንን ሀብትና ንብረት መሄድ ስለማንፈልግ፣ ቆይ ሌላ ጊዜ ምናልባት በሀብቴ ግን አስጠራሃለሁ እንላል። ግን ሀብቱ ምን ጉዳይ ያለው ለሱ፣ ሀብቱን ትተለት እንድትመጣ ነው የፈለገው እሱ። አንደኛዋ ደግሞ መጀመሪያ ላይ የሰማችኋት ደግሞ ገብታ ውበቷን ደምግባቷን እየተመለከተች ደግሞ አረ በቁንጅና ያደንቋል ያለችው ደግሞ ሰውነታችን ክርስቶስ ሰውነታችንን ይፈልገዋል ማረፊያ አድርጉ ግን አንዳንድ ሰው ሰውነቱን መስጠት አይፈልግም ልክ አንድ ሰምታችሁ አታቁም እምነት በልብ ነው ሌላው ምንም ችግር የለም ምናምን የሚል ሰው ሰውነቴ እንደፈለገው ይሁን እንደማለት እኮ እንደ ሱ አይነቱንም ሰው ነው እሱንም ሰማ አዘነ ሶስተኛይቱ ደግሞ ሌላው ሲያገባ ተመልክቶ ያገባት ደግሞ ማለት ምንድነው ሌሎች ክርስቶስን ሲከተሉ ታይቶ የተከተለው ሰዋል እና ሌሎቹ ሲሻሹ ሌሎቹ አብረውት እንደማይሆኑ ሲያውቅ አይ ይሄ አዝማሚያው ጥሩ አይደለም ማለት ነው፣ ወደኋላ ልመለስ የሚል አይነት ሰው። አሁን ልክ የመጣውን ማዕበሉን ውርጅብኙን ሲመለከት አይ ቤተ ክርስቲያን እግዚአብሔር ማ ቢኖርባት እኮ ጸጥ ይል ነበረ፣ እቺ ነገር አታዋጣም ማለት ነው ብሎ ኮብለል እንደሚል አይነት ሰው ማለት ነው። አራተኛው መጨረሻ እስከ ህይወት የፍጻሜ አብሬህ ሞታለሁ ብላ የመጀመሪያ ሚስቱ የነበረችው የነፍሳችን ምሳሌ ነው።